ያው ቀጥሎ ይናገራል ሁላችን ያን አንዱን እንጀራ እንካፈላለንና ምክንያቱም ያንን እንጀራ ስለምንካፈል ሁላችን ያንን እንጀራ ሁሉ የተካፈለ ሁሉ አንድ ስጋ ይሆናል ማለት ነው። ስለዚህ መጽሐፍ ቅዱስም ይህንን ይናገራል። ከዛ ቅዱስ ቁርባን ከዛ ስጋ የተነሳ ክርስቲያኖች ሁሉ አንድ ስጋ ይሆናሉ ብለህ ታምናለህ? ኦፍኮርስ፣ የጌታ እራትን እኮ አንድ ያደርጋል፣ አንድ አካል የምንሆንበት ነው ብዬ እነግርሃለሁ እ በጣም ይገርማል እግዚአብሔር እንዲህ ካመንክ፣ በጣም ትልቅ ትልቅ ምንድን ነው ለውጥ ነው። እግዚአብሔር ይመስገን እና አንድ ስጋ የሚያደርገን ነው ብለህ ካመንክ ከዚህ በላይ ድህነት ቆይ የማን ስጋ ነው የሚያደርገን? የክርስቶስ አይደል? ምናልባት እችን ልጠይቅና፣ አዳም ከአዳም ጋር ትቀጥላላችሁ። ከክርስቶስ ጋር ነው አንድ ስጋ የሚያደርገን እኛ እናምናለን። አዎ ምንም ጥያቄ የለውም። እዚጋ የእኛን ትምህርት የሚጋጭ ነገር የለውም፣ እናምናለን። ግን አንድ ነገር ላብለን አካልም፣ እሷን ከማንበብ በፊት ወደዛ ከማለፋችን በፊት ኦፍ ኮርስ ከክርስቶስ ጋር ካልክ ስለዚህ አንድ ሰው ከክርስቶስ ጋር አንድ ስጋ ሳይሆን ከክርስቶስ ጋር አንድ ስጋ ሳይሆን የዘላለም ሕይወት መዳን ያገኛል ብለህ ታምናለህ? ከሪቨርስ ጥያቄው ሪቨርስ አድርገው፣ አንድ ሰው ከዳነ በኋላ ነው አንድ ለመሆን የጌታ እራት የሚወስደው የሚጠመቀው የሚጸልየው። ሪቨርስ አታርገው። ከክርስቶስ ጋር አንድ ስጋ ሳይሆን ሰው ይድናል ብለ ታምናለህ? ከዳነ ሰው የክርስቶስ አካል ይሆናል? ከዳነ ሰው አይሆንም? ነው ዋናው ጥያቄ ከክርስቶስ ጋር የመዳን ውጤት ሳይሆን ይድናል። ስለዚህ ከክርስቶስ ጋር አንድ ሳይሆን ነው የሚድነው ሰው ሰው ከዳነ በኋላ የክርስቶስ አካል ይሆናል። ከዳነ በኋላ አልጠየኩም። ከመቼ ቆይ አንዴ። ስለዚህ ሰው ሳይደ- ማለት ከክርስቶስ ጋር አንድ ሳይሆን ነው የሚድነው ማለት ነው በአንድ አነጋገራ ከክርስቶስ ጋር አንድ ሳይሆን ራሱ ይድናል ማለት ነው አይደል ቀድሞ ይድንና ቀድሞ ይድንና ከዛ አካል ይሆናል ከዛ ይጠመቃል ከዛ የተለያየ ነገር ያለ በእምነት ነው ምንድን ነው በእምነት በጸጋ ይድናል ማለት ነው አያችሁ ከክርስቶስ ተነጥለው ነው እነዚህ ሰዎች የሚድኑት ማለት ነው አያችሁ ክርስቶስን መካድ ማለት ከዚህ በላይ የምንድነው እኮ በእምነት መጸጋ ነው። አንዴ አንዴ ከክርስቶስ ጋር አንድ ለመሆን መዳን ማለት ባይዘወ የመዳን ምንጩም መዳንም ራሱ ክርስቶስ ነው። ኦኬ። ስለዚህ ከክርስቶስ ውጪ ሆነ ከዳን አዳኝ ራሱ ክርስቶስ አይደለም ማለት ነው። አያችሁ ከክርስቶስ ጋር ተነጥዬ ነው ምድ ነው ካለ አዳኝ ክርስቶስ ሳይሆን ሌላ አካል ነው ማለት ነው። እኛ ግን የመዳን ምንጩና መሰረቱ ራሱ ክርስቶስ ራሱ ስለሆነ ራሱ ስለሆነ ከሱ ተነጥለ ምን መዳን አለ? ስለዚህ ክርስቶስ አያስፈልገኝም ለመዳን እያላችሁ ነ ለክርስ ለኔ መዳን ከክርስቶስ ጋር መሆን አያስፈልገኝ ከዳንኩ በኋላ ነው። እንደው ክርስቶስ እንድትድን ነው የሚያስፈልገው ወይስ ከዳንኩ በኋላ ነው ትምህርቱ? ችግራችሁ መሰረቱ ያለው እዚህ ጋር ነው። ምክንያቱም የተናገርከው እኔ አልተናገርኩትን። እሺ፣ ሁለት ደቂቃም ችግር የለውም ሰው እኛ እንደምናምነው መጽሐፍ ቅዱስ ላይ የምንድነው በእምነት በጸጋ ነው ነው የሚለው፣ ቃል በቃል ማንም እንዳይመካ በስራ አይደለም ይላል። ኦኬ። ስለዚህ በእምነት በጸጋ ምንድነው? እንዴት ነው? እምነት በመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል ሲሰበክ አንድ ሰው ሰምቶት ይድናል። ሰምቶ ከዳነ በኋላ የክርስቶስ አካል ውስጥ ይጨመራል። ስለዚህ መጀመሪያ አንድ ሰው ሊሰበክለት ይገባል ከሚል ነው እንጂ የክርስቶስ አካል መሆን አያስፈልግም እያልን አደለም። አንድ ሰው ከዳነ በኋላ በመንፈስ ቅዱስ ተጠምቆ ታትሞ የክርስቶስ አካል ይሆናል። ስለዚህ መዳን ይቀድምና የዳነ ሰው ደግሞ የክርስቶስ አካል፣ የቤተ ክርስቲያን አካል ይሆናል፣ እንደ አንድ ብልት ይሆናል ነው እያለ ያለ ነው። ስለዚህ ሰው በእምነት በጸጋ የሚል መጽሐፍ ቅዱስ ውስጥ አለ። ከዛ በኋላ አንድነት ይወራል ሰዓት ድን እንዴት አድርገ ነው አንድ የምትሆነው ትክክል አይደለም ለማለት ነው። ኦኬ እችን አሁን ያነሳት ሰዓት ሳመራይዝ ላድርጋት እና ምናልባት ከአዳም ጋር ትቀጥላላችሁ። አሁን ያለውን በደንብ በምሳሌ ተረዱ። አይ ሰው ከዳነ በኋላ ነው ወደ ክርስቶስ አካልነት የሚጨመር ወይም የክርስቶስ አንድ አካል ስጋ የሚሆነው አለ። ምን እንደማለት መሰላችሁ? ክርስቶስ ራሱ እኔ የወይን ግንድ ነኝ ብሎ የለ የወይን ግንድ ነው፣ እኛ ደግሞ ቅርንጫፎች ነን። ስለዚህ የምንድን ነው? ቅርንጫፉ ራሱ ከክርስቶስ ተቆርጦ መጀመሪያ ማበብና ህይወት መዝራት ይጀምራል። ኦፍኮርስ መዳን ማለት ህይወት ነው አይደል? የኃጢያት ስርየት ነው አይደል? የክርስቶስ አካል መሆን ነው፣ እኛ የምናውቀው ማለት ነው። የዳኒ ትምህርት ምን ማለት መሰላችሁ? ያ ግንዱ አለ ክርስቶስ አይደለም መጀመሪያ የቅርንጫፍ ራሱ ማበብ ወይም ደግሞ ሕይወት አግኝቶ ከጨረሰ በኋላ ነው ወደ ግንዱ የሚጣበቀው እንጂ ከግንዱ ጋር ተጣብቆ አይደለም ሕይወት መጀመር ሕይወት ማግኘት የሚጀምረው እንደማለት፣ አያችሁ፣ ከግንዱ የተለየ ቅርንጫፍ ራሱ ሕይወት መዳን ሊያገኝ ይችላል ብሎ እንደማስተማር። ከግንዱ ተነጥለ ከግንዱ ጋር ሳትጣበቅ ሲጀመር ሕይወት አይገኝም። መጀመሪያ ግንዱ ጋር ተጣብቀ ነው ህይወትም ማግኘት ድህነትም ማግኘት ስርየትም ማግኘት የሚቀጥለው። ከግንዱ ተላቀ ድነህ ህይወት አግኝተ ከዛ በኋላ ወደ ግንዱ መጣ። ግንዱ ምን ያደረግላል ታዲያ? ምንም አያደረግልም እኮ። ኤኒዌይስ፣ ሪቨርስ የሆነ ቴዎሎጂ ነው። መዳኑ ራሱ ሪቨርስ የሚያደርግ ቴዎሎጂ ነው። አሁን ከአዳም ጋር እስኪ ጀስቲፊኬሽንን አብራራልኝ።

አዳም ይሄረበሽ አይ ኖ ኖ ኖ አይ እሱ ወደ እሱ አዳም ይሄረበሽ ነው ነው ነው የሚባለው ደረጃ ራሱ ለመድረስ አስቀድሞ ከግንዱ ጋር መጣበቅ ይቀድማል ማለት ነው። ኦኬ ግንዱ ጋር መጣበቅ የግድ አስፈላጊ። ፍሬ የማይ የሚያፈራውን ሁሉ ግን አብዝቶ ደግሞ ያጠራዋል። ከግንዱ ጋር የተጣበቀ ቅርንጫፍ ደግሞ ፍሬ ካፈራ ፍሬውን የበዛ እንዲሆን ክርስቶስ ግንዱ ያደርገዋል ማለት። ቀጥሎ ምን አለ? በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር፣ ተመልከቱ። አሁን እነዚህ ሰዎች ከግንዱ ጋር ሳንኖር ነው እኔ ዳግም ሳልጣበቅ ከግንዱ አለ በወይኑ ግንዱ ባይኖር ከራሱ ፍሬ ወይን ግንድ ነኝ እናንተም ቅርንጫፎች ናችሁ። ያለ እኔ ያለ እኔ ምን ምንም ልታደርገው ትችሉም፣ ነው የሚለው መጽሐፍ። አንተ ደግሞ ከእርሱ ሳንጣበቅ ክርስቶስ ቃል ጋር የሚጋጭ ነው ነው። ይኸው አንዱ ቃል በቃል አንደኛ ጴጥሮስ ምዕራፍ አንድ ቁጥር 23 ላይ እንደዚህ ይላል፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር እንጂ እኛ ዳግም የተወለድን ሰዎች ግን አውቶማቲካሊ አሁን የጠቀስከው ከማይጠፋው ዘር ነው። አለዛ ጴጥሮስ ተሳስቷል እያልክ ነው ያለው። ብራዘር፣ ለምን እንደሚጠቀስ አታውቅም። እውነት ለምን ይሄን ልናገርና እንጨርሰው። ምክንያቱም ለምን እንሄድ ራሱ እያወራን ያለ ነው። ከክርስቶስ ጋር ሳትጣበቅ መዳን አለ የለም እያልኩ፣ አይ ዳግም የተወለድ ነው ከማይጠፋ ዘር ነው ምን አገናኘው? ቢገጥም ባይገጥም ዝም ብለ መጥቀስ እኮ አይደለም። ኦኬ፣ አዎ፣ ከማይጠፋ ዘር ነው ዳግም የተወለደው። አሁን እኮ ዳግም መወለድ በምንድን ነው? እንዴት ነው የምንወለደው? አይደለም ሀሳቡ ፓፓ? ዳግም መወለድ በምንድን ነው አልተጠየቅክም። ከግንዱ ጋር ሳትጣበቅ ከክርስቶስ ጋር ሳትጣበቅ መዳን አለ ወይ ስልህ፣ አዎ፣ እኛ የዳን ነው ከግንዱ ጋር ሳንጣበቅ ነው አልክ። ስለዚህ ከግንዱ ጋር ሳልጣበቅ ድኛለሁ ካልክ እውነትም ይሄን የምናውቀው ኢየሱስ አንደኛ፣ ቅዱስ አንዴ አንዴ ከዳንም በኋላ ነው የምንጣበቀው የሚል ትምህርት ሽታው የለም። አሁን የተወለድ ነው ከማይጠፋ ዘር ነው። ምንድን ነው ከማይጠፋ ዘር ነው የተወለድ ነው። እኛ በቂ በፊት ድኜ ነው የምጣበቀው የሚለው ከየት ነው ያመጣኸው? ነው እስቲ ድኜ ነው የምጣበቀው ከክርስቶስ ጋር ወይም ደግሞ ከክርስቶስ ጋር አንድ መሆን የሚለውን ከየት ነው ያመጣው? በመጀመሪያ ደረጃ አንተ ስታወራ በጣም ረጅም ነው የምታወራው፣ መጀመሪያ ማለት ነው። ስለዚህ ምን ይሆናል መሰል? ዝም ብለህ አየሩን ትቆጣጠራለህ እንጂ ምንም ቁም ነገር እያወራህ አይደለም። ዝም ብለህ አየሩን እየተቆጣጠርክ ነው ያለኸው። ዳኒ እኔ አንተ እኮ ምንም ምንም የምትጠየቀውን ራሱ ሳታቅ ነው እየጠቀስክ ያለው። አሁን ከግንዱ ጋር ሳትጣበቅ ድንሃል አዎ አልክ። ማስረጃ ስትባል ከማይጠፋ ዘር ነው የተወለደ እንደማላክ እንደታወቀ አሁን ጭምር አቋርጠኸኛል። ከማይጠፋ ዘር ነው የተወለደ አሁን ጭምር አቋርጠኸኛል። አሁን ቆይ ዝም ብለህ ትንፋሻ ትውሰድና ከዳንም በኋላ ነው የምንጣበቀው የሚል ጥቅስ አለህ የለም። መጽሐፍ ቅዱስ ውስጥ የተጻፈው ምንድን ነው? የተጻፈው ዳግም የተወለደ ነው ከማይጠፋው ዘር ነው ተብሎ ነው የተጻፈው። ስለዚህ እኔም የሞገትኩ ያለው ከተጣበቀ አካል ምን ሆኖ እንጣበቅ የሚል ማስረጃ አለ የለም። ለመዳም መጣበቅ የሚል ቋንቋ የተጻፈ ነገር አንተም ጋር የለም። ዝም ብለህ ያላውድ ነው ያወራው። በሚገርም ዮሐንስ 15 ሳነብል ነበርው ምንድን ነው? አየ አየ ሰማለም

ከዳንን በኋላ ነው የምንጣበቀው የሚል ጥቅስ ነው የጠየቁ። እንደዛ የሚል ጥቅስ አለ የለም? መጀመሪያ በመጣበቅ እንድናለን የሚል ጥቅስ አለ የለም? በመጣበቅ እንድናለን አንድ አለ ወይስ የለህም? የለህም። ስለዚህ ከሌለህ የምንድን ነው እንዴት እንደሆነ አሳይቻሉ። በቃ እሱ እሱ የአንተ ነገር ነው። ፍሬ ስለማፍራት የተጻፈበት ቦታ አዳም ጠቀስ። ፍሬ ስለማፍራት የተጻፈበት ቅርንጫፍ፣ ስለዚህ ከግንዱ ተነጥሎ። እኔ ስለ መዳን ነው እያወራለሁ። ዝቅ ብለህ አንብበኸው ከሆነ ዳኒ። እሺ ቆይ፣ ፍሬ ስለማፍራት ሳይሆን ስለ መዳን ነው የሚናገረው። አንድ ቅርንጫፍ መጀመሪያ ከግንዱ ጋር ካልተጣበቀ ምንም ሊያደርግ አይችልም አለ። በኋላ ተጣብቆ እራሱ ግን ከግንዱ ጋር ከተጣበቀ በኋላ ግን እንደው ተጣብቆ ይቀጥላል ማለት ግን አይደለም። ስቲል ከግንዱ ጋር ከተጣበቀ በኋላ ደግሞ ፍሬ ይጠበቅበታል አለ። ስለዚህ ድህነት አለ። መጀመሪያ ከግንዱ ጋር መጣበቅ፣ ከዛ በኋላ ከግንዱ ጋር ከተጣበቅ በኋላ ደግሞ ፍሬ ይጠበቅብሃል ብሎ ስለ መዳን እያወራ ነው። እነዚህን ካልፈጸምክስ ያው እንደ ቅርንጫፍ ተሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውም ማለት ነው። ስለዚህ መጣል፣ መቃጠል አለ። ስለ መዳን ነው እየተወራ ያለው ማለት ነው። በቃ ችግር የለውም። በቃ እኔ ቀጭን ጥያቄ ነበረኝ ካልቸኮልክ። እኔ እኩል ስማኝ፣ ቆይ እኔ ሳወራ እኩል ማውራት ነው ያለብኝ። እኩል ካላወራው ዝም ብለህ ካራክተር አሳስኔሽን እየሰራ አጋንንታዊ ምናምን እንዲያልክ ይወራውሬ ይትማደር ስምርቷል። አይ ለመስማት የፈለግነው ነገር እኮ ስላለ ነው። ዳ እኔ ልጠይቅ አንተ ታወራለ። ልጠይቅ እኮ ጠይቅና ዝም በላ። አሁን እኮ እኔ እንድሳሳት ራሱ መፍቀድ አለበት። እሺ አንተ ብቻ እንድታነብረው ቢካምስ የሚለውን ቃል ሲጠቀም ቢካምስ እንትን ያሳያል፣ አይደለ? አንድን ነገር ከነበረበት ሌላ ወደ አዲስ ነገር እንደሆነ ያሳያል አለ ቢካምስ። አሁን በዚህ ጉዳይ ላይ ሰከንድ ቋንቋ ላይ ይሄን አክል መፈላሰፍ ጥቅም የለውም። ለምን የተጻፈው በግሪክ ነው። ስለዚህ የተጻፈውን ነገር እና

አሁን ዩክረስት የተባለበት ምክንያት ለምንድን ነው? ቢካም ዩክረስት ለምን አለው? ኢየሱስም ራሱ እኮ ሥጋዬ ነው ብሏል። ነው እና ቢካም ትመሳይ ቃል ነው ነው ነውም የሚለውም ከፈለክ እሱ ምሳሌ አያሳይም። ነው ሌላ ነገር ነው። ቢካምስ የሚለውን ነው የፈለኩት። ስለ ነው በኋላ እናወራለን። ስለ ቢካም ነው ምን እሱ ምንድን ምን ለማለት ፈልጎ ነው ቢካም እኩል ከነው ጋር ሥጋዬ ነው ኢኩቫለንት ነው። ዳኒ ከይቅርታ ጋር ስለ እሱም እናወራለን። ማቴ 2626 እሱም እናወራለን። አሁን እየጠየቅኩ ያለሁት ስለ ኢራኒየስ ጽሑፍ ነው እየጠየኩ ያለሁት ቢከምስ ዩክሬስት የሚለው ምን ለማለት ችግር የለ። ዩክሬስት የሚለውን አልቃወምህም እኮ ምን ለማለት ቢከምስ ዩክረስት የሚለው ምን ለማለት ፈልግ፣ በቃ መጽሐፉ ላይ እንደተጻፈው በቃ ሥጋዬ ነው ለማለት እንደተጠቀመበት ኢየሱስ ያንን ቋንቋ ነው ፓራፍሬዝ አርጎ የተናገረው በላቲን ማለት ነው። ስለዚህ መመለስ አልፈለግክም ማለት ነው። ሶስት አራቴ ስለጠየኩ መመለስ አልፈለግክም ኢሬኒየስ በላቲን የጻፈው ነገር እንግሊዝኛ ሲተርጎም ኢየሱስ የተናገረው ነው ፓራፍሬዝ አርጎ ይተናገረው ነው። ቢ እዚህ ጋር የተጻፈው በእንግሊዘኛ ነውና በእንግሊዘኛው ቢ ካምስ ነው የሚለው ቢ ካምስ ማለት ቢ ካም ዩ ክራይስት ማለት ምን ለማለፍ ፈልጎ ነው የሚለው ቋንቋ የሚለው ምንድን ነው? ኤክስፔክት እያደረክ ያለው ተለውጧል ወይም አማናዊ ነው የሚለው ለማሳየት ነው። ፍግሩ አማናዊ ነው ስትል ምን እያልክ ነው ያለው ስንል በዚህ እንደ ቢ ካምስ አይነት ኢኳል ቶን የለውም ተመሳሳይ ቶን የለውም ቃሉ ማለት ነው። ስለዚህ ቢካምስ ብለን ማለፍ አለብን እንጂ ተለውጧል ወይም ደግሞ አማናዊ ይሆናል የሚል ቶን አለው። እያላምን ነው። እግዚአብሔር ስጥልን። ወደሚቀጥለው ማቴዎስ 26 26 ደግሞ እንሂድ። አይ በቃ ሰው እኮ ይሰማ፣ ሰው ስለሚሰማ፣ ሰው መቼም ያስተወ ሁሉም ስለሚያስተወ ማቴዎስ 26 26 እያሳየው ነው። ችግር የለብኝም። ማቴዎስ 26 ላይ ይህ ስጋዬ ነው ሲል ኢየሱስ ክርስቶስ አንስቶ ከባረከ በኋላ አንስቶ ይህ ስጋዬ ነው ሲል እንዴት ብሎ ነው ሲምቦሊክ የሚሆነው? እስኪ ያስረዳን በእናንተ አስተምሮ። ይህ ስጋዬ ነው ክርስቶስ የባረከውን ካነሳ በኋላ ይህ ስጋዬ ነው ብሎ አለ። አነሳ እና ይህ ስጋዬ ነው አላቸው ይህ ስጋዬ ነው የሚለውን እንዴት አድርጋችሁ ብትርጉሙት ነው ሲምቦሊክ የሚሆን ጌታ የሱስ ክርስቶስ ከመሞቱ በፊት ስጋው ደሙ በላዩ ላይ ያለ ህብስት አነሳ እና ይህ ስጋዬ ነው አላቸው ስጋው ነው ሲል ኦልሬዲ ስጋና ደሙን ለብሶ በመካከላቸው ቆሞ ስለሆነ ያው ስጋው ነው ብለን እንቀበላለን አቤት አልሰማ ምን አይ ነው እኔ የእኔ ጥያቄ ምን ሰማምበጣም ተሰማለትሰማለየእኔ ጥያቄ ብቻ እንድትመልስልኝ ነው። የእኔ ጥያቄም እኔ አላቋረጥኩም። አንተ እኮ አልሰማም ወይ ናም ስላልክ ነው የእኔ ጥያቄ። ከሰማኝ ክርስቶስ በእጁ የያዘውን ነገር በቀጥታ ይህ ስጋዬ ነው አለ። ይህ ይህ ብሎ ይህ በእጁ ነገር ያለው ይህ ስጋዬ ነው ብሎ አለ። እና እንዴት ብላችሁ ብተረጉሙት ነው እኮ። እሱን እያስረዳው ነበር። ጌታ የሱስ ክርስቶስ ስጋና ደም ለብሶ በመካከላቸው ቆሞ ይህ ስጋዬ ነው አላቸው። ተለውጧልም አላለም፣ ሲምቦሊክም ነው አላለም። ችግሩ ጌታ የሱስ ክርስቶስ ስጋውና ደሙ በላዩ ላይ ስላለ ሊትራል አክቹዋል የራሱ የኢየሱስ የተለወጠ ስጋ ነው የተለወጠ ደም ነው ብለን ለማመን ይከብደናል። ስለዚህ በቃ ስጋው ነው ካስፈለገ ምሳሌው ነው የስጋው ምሳሌ ነው የደሙ ምሳሌ ነው ብለን አምነናል። በዛ ጊዜ ይህን ነገር ስናደረግን የተገቡ ፕሮሚሶች በሙሉ ይቀንሳሉ ማለት አይደለም። ጌታ በመካከላችሁ እገኛለሁ ብለዋል። አንድነት ነው። የምስጋናው ሎት ኦፍ ቤኔፊቶች አሉት እና የከበረ የተወደደ ፕሮግራም ነው። ስለዚህ ስጋው ነው የሚለውን ስጋይ ነው ብለን ስጋይ ነው ያለውን ስጋው ነው ብለን እንወስዳለን። መለወጡን የሚያሳይ ነገር ግን የለም። ኖ ኖ ኖ፣ እዚህ ጋር በቀጥታ ኢየሱስ ክርስቶስ አቤት፣ ኢየሱስ ክርስቶስ አምላክህ መጥቶ ይህ ስጋዬ ነው ብሎ ሲል፣ ኖ ኖ ኖ፣ ስጋ አይደለም ይሄ፣ ሲምቦሊክ ነው እያልከው ነው። ሲምቦሊክም ነዋን ማ ነው ሊትራል ነው እኮ ለማለት ምን ማስረጃ አለ የሚለውን አሳየን። አሁን እ ሲምቦሊክና ሊትራል ነው እያወዳደርን ያለ ነው። እሱ ራሱ መጥቶ ይህ ስጋዬ ነው አለ። ይህ ስጋዬ ነው ሲል፣ አንተ ደግሞ ነው ነው፣ ትክክል አይደለም። ስጋው ነው ብሎ ሲናገር ለማለት የፈለገው ሲምቦሊክ ለማለት ፈልጎ ነው እያልከኝ፣ በማንኛውም ብቻቸው ሄደ። ጌታ ራት ስትወስድ የስጋውን ምሳሌ ወስጄ መጣሁት የሚል ሰው አትሰማም፣ የለም ስጋውን ወስጄ መጣሁ። ደሞ መረዳትህ እኮ ሲምቦሊክ እንደሆነ ነው የምታውቀው አይደል እንዴ? መረዳቴ ሲምቦሊክ ነው። ስለዚህ ስለዚህ ፌር ኑና አሁን እንድናደርግ እኛ ሲምቦሊክ የምንልበትን ምክንያት እናስረዳ፣ እናንተ ሊትራል የምትሉበትን ምክንያት አስረዳ። ሊትራል ማሳየት አለብህ። እኛ እኮ ሊትራል እኮ ነው፣ ኢየሱስ ክርስቶስ ስጋዬ ነው አለ። አሜን ብለን ነው የምንቀበለው። ስጋው ነው ብለን እንቀበላለን። ሶስት ደቂቃ ልስጥህና ሊትራል መሆኑን አሳየኝ። ሲምቦሊክ አለመሆኑ እና ሊትራል መሆኑን አሳየኝ። በቃ ነገርኩ እኮ እኛ ምንም፣ ክርስቶስ መጣ በእጁ የያዘውን ነገር አንስቶ አንስቶ ባረከ ቆረሰም፣ ለደቀ መዛሙርቱ ሰጠና እንካችሁ ብሉ አላቸው። እንካችሁ ብሉ ይህ ይህ ብሎ ይህ ስጋዬ ነው አላቸው። ይህ አምላካችን እሱ ይህ ስጋዬ ነው ብሎ አለ። ከዚ አንተ ደግሞ የምትለኝ ይህ ስጋዬ ነው ብሎ ሲናገር ኖ፣ ስጋው ነው ማለት አይደለም እያልከኝ፣ እኛ ስጋው ነው የምንለው ብዬ እነግርሃለሁ እኮ ነው። ሊትራል ስትለን ነው አይደለም የምንለው እንጂ ጌታ ስጋዬ ነው ያለውን እኛ ስጋው አይደለም ማለት ነው። ግን ጌታ ስጋዬ ነው ሲል ሊትራል ነው ስትለኝ፣ ኧረ ሊትራልማ አይደለም ወይም ደግሞ ራሱ አክቹዋል ስጋው አይደለም፣ ግን ስጋው ነው ብለን እንወስዳለን ያለን እኮ አልኩኝ። ስለዚህ ጌታ ኦልሬዲ መቶ ፐርሰንት ሳትስፋይድ ነው። ለምን የእሱን ቋንቋ ነው የምንጠቀመው? ስጋው ነው ሊትራል ካልሆነ በምን ቋንቋ መናገር ነበረበት? ላይክ ስጋው እንዲሆነ ለመንገር በምን ቋንቋ ነው የምናገር ነበረበት? አሁን ከዚህ የበለጠ ሊትራል ማለት ሊትራል እንዲሆን ቢያንስ አክሲደንቱ ተለውጧል ብሎ መናገር ነበረበት። ምን ማለት ነበረበት እኮ አንዴ ላብራራላ። ጌታ ስጋው አማናዊ ነው ስትል በሁለት አፕሮች ልታስረዳው ትችላለህ። አንደኛው አክሲደንቱ ከለሩ፣ ጣዕሙ፣ ምኑ ስጋ ስጋ ደምደም የሚል ነው ብለህ ልታስብ ትችላለህ። ሰብስተንሱ ራሱ በኤሌመንታር ሌቨል ትራንስሰብስተንሺሽን ልትገልጽ ትችላለህ። እነዚህን ሁለቱንም ግን የአሪስቶቶሊያን ቼንጅ